ምን ሆነሽ ነው? አትልቅሽኝም። ምንድን ነው እያልከኝ ያለው? ለምንድነው አዲስ አበባ የመጣው? እዛው ሻሸመኔ ብትሆን አይሻልም? ቆይ ከአባትህ ገደን አይደላችሁም? ለምንድነው የመጣው ብቻ ነው? ምን ምን እያልክ ነው? ይሄማ በፍጹም ሊሆን አይችልም። ዳግም ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያምሃል እንዳንተ ስራዊ ልትመጠብጠው ነው የምትፈልገው? አንቺ ምናምን ሽብር ስታያጠፋሽ መሰለኝ። አይ ምንም ትንሽ አማማርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምጽሽ ሰማ። ደህና ነሽ አይደል? ኑሐሚን ከኤርሜ ማርገዟን ተከትሎ ለከፍተኛ ተስፋ መቁረጥ ተዳርጋለች። አባዬ፣ በወቅቱ ምክሬን ሰምቼ በነበር፣ ለዚህ ባልተዳረግኩኝ እያለች ራሷን በጸጸት ልንጋ እየገረፋት ይገኛል። በሌላ በኩል ወይዘሮ ዝናሽ ከትዳራቸው ውጭ የወለዱት ልጃቸው ስለነበረ ዛሬ ላይ ልምጣ እናቴ፣ ልጠይቅሽ እያላት ይገኛል። ሆኖም ይህንን ሚስጥራዊ መረጃ ኑሐሚን ተደብቃ ታዳመጥ ነበረ። ታዲያ እናትም ለምን በዘመናት ደብቄ ያስቀመጥኩትን ትዳሬን አሁን ልትበትንብኝ ታስባለ ሆይ? እዛው ተቀመጥ ሻሸመኔ እያሉ ልጃቸውንም እየነቀፉት ነው። እንግዲህ እስካሁን ውስብስብ አድርገው የያዙትና በትዳራቸው ምን ያህል ታማኝ ሴት እንዳልሆኑም እንግዲህ ዛሬ ላይ ኑሐሚን በደንብ አዳምጣቸዋለች። በስከ መጨረሻም ይህንን አውርተው ሲጨርሱ በሩን ሲከፍቱትም ፊት ለፊት ከኑሐሚን ጋር ተገጣጥመዋል። ኑሐሚን ለምን ምስጢሬን ሰማሽብኝ በሚልም ክፉኛ ኑሐሚን ላይ አፍጠውባታል። በኑሐሚን ላይስ ምን ሊፈጥሩ ይችላሉ? ኑሐሚን ክፍል 28 ምን አዲስ ነገር አለ? ኑሐሚን የእርግዝና ምልክት ካየች በኋላ እጅግ በጣም ለከፍተኛ ተስፋ መቁረጥ ተዳርጋለች። ምን ነው በወቅቱ አባዬ በሰማው በነበረ ከእንግዲህ በኋላ ማምን ሰውነት አለኝ እያለችም እያለቀሰች ነው። በሌላ በኩል ኤደንና አምራን አቀነባብረው ማለትም ከናሆም ጋር እንደተኛች አድርገው ለኤርሚም ነግረውታል። ሌላ በኩል ናሆምም በኑሐሚን ላይ ያቀነባበሩትን ሴራ ማለትም ኑሐሚን ሰክሮ አብሮ ከኔ ጋር ተኝቷል ብላ እንዳወራችና ናሆሜ አብሯት እንዳደረ አድርገው እንዳወሩባትም ናሆም ሰምቶ ስለነበረ አሁን ኑሐሚን ውሸታምና አስመሳይ ሴት ነች። እንዴት ነው አንቺን ሰክሬ አብረሽ ልተኛ የምችለው? በማለትም በጣም እየሰደባትና እየነቀፋት ይገኛል። ሆኖም ይህ የአምራንና የኤደን ሴራ መሆኑን ተረድቻለሁኝ። ለምን እነሱን ታምናቸዋለህ? በማለትም ናሆሜ ልታስረዳው ብትሞክርም ናሆሜ ግን አሁን ላይ ሁላችሁ ማስመሳይና ካሀዲ ናችሁ በሚል በተለይ አምራን ከበደለችው በኋላ ለኖሃሚንም ፊት እየነሳት ይገኛል። ሌላ በኩል ይህንን ተንኮላቸውንም ለኤርሚ ነግረውታል። ምክንያቱም በኤርሚ ፊትም ኖሃሚንን ማስጠላት ስለሚፈልጉ፣ ይህንን ሴራ በመጎንጎንም አሁንም ከናሆም ጋር እንደተኛቸው አድርገው ቢነግሩትም ይህ የኤደንና የአምራን ተንኮል ሊሆን ይችላል በፍጹም እኔ እሷ ታደርገዋለች ብዬ አላምንም በማለትም አልተቀበላቸውም። ሆኖም በስተ መጨረሻ ይህንን ድርጊት ፈጽመሸዋል እንዴ በሚልም ኑሐሚንን ጠይቋት ነበረ። ኑሐሚን በእርግጥ በእኔ ሕይወት ላይ ብዙ እንደሚፈታተኑኝ ያውቃለሁ። ይህንን ደግሞ ታደርገዋለች ብለህ ካሰብክም የራስ ጉዳይ። እኔ አንተን ማየት አልፈልግም። እንደውም አንተን ከተጠጋው በኋላ ሕይወት የምስቅልቅል ብሏል በማለት እጅግ በጣም ተማራበትና የእሱን ፊት ማየት እንደማትፈልግም ተናግራለች። ታዲያ በኤርሚ ፊት በእርግጥ ኑሐሚን ምን እንደሆነች በግልጽ የነገረችው ነገር ባይኖርም እስከ መጨረሻው ድረስ እሷን መለየት እንደማይፈልግን በተደጋጋሚ እንደሚያፈቅራት፣ በተለይ ደግሞ ከዛ ቤት የገባበት ዋነኛ ሚስጥራዊ ጉዳይ ኑሐሚንን ፍለጋ እንደሆነ ይታወቃልና፣ ታዲያ አሁን ላይ እንደውም እኔና አንቺ ፍቅረኛሞች እንደሆንን አምራን ልትናገር ነው ይህን ነገር እንዴት ታደርገዋለች? በማለትም ጠይቋታል። እሷም አንድ ህይወት የተመሰቃቅሏል ቢናገርም ባይናገርም ለደንታዋ እንዳልሆነም ገልጻለች። ከዚህ በኋላ ለከፍተኛ ተስፋ መቁረጥ እንደተዳረገችም ገልጻለታለች። አምራንም ናሆሜ ፊቱን ከዞረባት በኋላ ወደዛ ቤት እየተመላለሰች ወይዘሮ ዝናሽና አቶ ለይኩንን ለማስረዳት እየሞከረች ነው ታዲያ ዛሬም ጊዜ ስጭኝና እውነታውን ልንገርሽ በማለት ወይዘሮ ዝናሽን እየተለማመጠቻት ነበረ። ወይዘሮ ዝናሽም በዚህ ሁኔታ አንቺን ልሰማሽ አልፈልግም፣ ሌላ ቦታ እንገናኝ በማለትም አይስማሙም፣ ተለያይተዋል። ወይዘሮ ዝናሽም ቤት ድረስ በመምጣት ዝታብኛለች፣ ያቺ አምራን የምትባል ዓይኗንም ለያት አልፈልግም፣ በማለትም ለልጃቸው ነግረውታል። ይህንን ተከትሎ ናሆሜ የበለጠ በአምራን ላይ እያመረረባት መጥተዋል። አምራን ግን የሄደበት ሁሉ በመከታተል አሁንም እንደምትወደው እግሩ ስር ተነጠፋ፣ ይቅርታ ብትጠይቀውም ፊቱን ሊያዞርላት አልቻለም። ታዲያ ሁለታቸውም በኋላ ትውስታ መሰቃየታቸውን ግን ቀጥለውበታል። በተለይ ናሆሜ አምራንን ሲተዋወቃት የነበረውን ገጽታ እንዲሁም አምራንም ናሆሜን በምትተዋወቅበት ሰዓት በመጀመሪያ በፍቅር ሲላከፋትና እንዲሁም የተገናኙበትን አጋጣሚ ወደኋላ በማስታወስም በእንባ እየታጠበች ነው። ይህንን ግጥምጥሞሽም ለናሆሜ ለማስረዳት ብትሞክርም ናሆሜ ግን ምንም አይነት ጊዜ እየሰጣትም አይደለም። ምክንያቱም በጣም ካሃዲና ውሸታምናት ብሎ ስለሚያስብ አምራን በፍጹም ሊሰማት አልፈለግም። እንደውም ባይኔ ላይሽ አልፈልግም በማለትም ገልጾላት አልበስ እስከ መጨረሻም ያረገዝኩት ፅንስ ያንተ እስከሆነ ድረስ ምን ልታደርግ ነው በማለት አማራጭ ሰጥተዋለች። ዳ ናሆሜም ከዚህ በፊት ሲናገር እንደሰማ ነው እውነትም አምራን ከኔ ካረገዘችልኝ እጅግ በጣም ደስ ይለኛል እኔ ልጅ ወዳለሁኝ በማለት ምኞቱን የገለጸ ሲሆን አሁንም አምራን ያረገዘችው ጽንስ የእሱ ከሆነ ደስተኛ ሆኖ እንደሚቀበላትም ገልጾላታል። ሆኖም እስከሚጎለድ ድረስ የዲኤን ምርመራ መጠበቅ እንደማይፈልግም ተናግሯል። ማለትም ውጭ ሀገር ድረስ ሄደንም ቢሆን የኔ መሆኑን ማረጋገጥ እፈልጋለሁ በማለት ገልጾላታል። ታዲያ አጣብቂኝ ውስጥ የገባችው አምራንም በእርግጥ በምርመራ ሂደቱ ፍቃደኛ ብትሆንም ያረገዘችው ጽንስ ግን የኤርሚስ ስለሆነ ሆም እውነት ምርመራውን ከገፋበትና ትክክለኛው ነገር ከታወቀ አምራን ከፍተኛ የሆነ ድባቴ እንደሚያጋጥማት ነው። ኑሐሚንም ከኤርሚ ነፍሰ ጡር መሆኗን ካረጋገጠች በኋላ እጅግ በጣም እያለቀሰችና አባቷን በምን ምክንያት እንደምታለቅስ ግራ ገብቶታል። ሆኖም አባዬ በወቅቱ የመከርከኝን ነገር መስማት ነበረብኝ፣ ይህንን ባለማድረጌ ግን ከፍተኛ ጉዳት ተዳርጊያለሁ እያለች ራሷን የጸጸታትና አሁንም የአባቷን ምክር ባለመስማቷ ለከፍተኛ ጉዳት እንደተዳረገችም እየገለጸች ትገኛለች። ሆኖም አባቷ እባክሽን ልጄ ምን ሆንሽብኝ? እያሉ የተፈጠረውን ነገር በግልጽ እንድታስረዳቸው የጠየቋት ቢሆንም ኑሐሚን ግን በፍጹም ይህንን በግልጽ ልትናገር አልፈለገችም። ሌላው የሚያስገርመው ነገር ቢኖር ኤደን ከዛ ቤት በሰራተኝነት ከተቀጠረች ሰዓት ጀምሮ አሁን ማስመሰል እንዳለባትና ኑሐሚን ትክክለኛ እህት አድርጋ ለማቅረብ እየሞከረች ነው። አቶ ተሰማንም እንዲሁ የአባትነት ፍቅር ለመስጠት እየሞከረች ነው። ነገር ግን የኤደንን ማስመሰል ኑሐሚን በደንብ ጠንቅቃ ታውቃለችና ና በተለይ ለአቶ ተሰማ ምግብ በምታቀርብበት ሰዓት እንዳትበላ በማለት አስጠንቅቃው ስለነበረ ዛሬ ላይ ምግብ በማቅረብ አባዬ፣ እባክህን ምግብ እንድትመገብ ፈልጋለውኝ እርቦሃል እያለችም ለማስመሰል እየሞከረች ነው። ሆኖም የኑሐሚንን ምክር በመስማት አባትም በፍጹም አልቀበልሽም በማለት በዚህ ክርክር ላይ ሳሉ ኑሐሚን ወደ ክፍል ተከስታ ነበረ። ደግሞ አባዬ ልትመርዦ ፈልገሻል እንዴ? በፍጹም ያንቺ ምግብ አይበላም በማለትም ተከላክላታለች። ሮም አባዬ ያቀረብኩለትን ምግብ አልበላም ሲለኝ መርዝ ትመርዝ ባለች ብለሽ እንደነገርሽውም ገብቶኛል በማለት ለኑሐሚን ለማስመሰል ሞክራለች። ኑሐሚንም አሁን እንደ እህት ለማማከር ስትቀርባት በፍጹም ያንችን ማስመሰል መቼ ቢሆን ላምንሽ አልችልም። ከናሆም ከአምራን ጋር ተመካከራችሁ ምን እንዳላችሁ መች ጠፋኝና በማለትም ገልጻላታለች። ወይዘሮ ዝናሽም ከእርሚ ጋር ፍቅር ለመጀመር ዳርዳር ያሉ ነው። ሆኖም በዚህ ስራ ከቀጠልክ ደሞዝ ይጨመርልሃል፣ ዛሬ ወደ ሆነ ቢሮ ትወስደኛለህ በማለትም ጠይቀውት ነበረ። እሱም ፈቃደኛ እንደሆነና የግድ ስራውን አክብሮ መስራት እንዳለበት ገልጾላቸዋል። ነገር ግን የወይዘሮ ዝናሽ ፍላጎት ከእርሚ ጋር አንሶላ መጋፈፍ እንደሆነም የታወቀ ነው። ለምን ከዚህ በፊት የፍቅር ጥያቄ አቅርበውለት ያውቃሉና በሌላ በኩል ወይዘሮ ዝናሽ የደበቁትን ምስጢራዊ መረጃ ዛሬ ኑሐሚን ሙሉ በሙሉ ሰምተዋለች። ምክንያቱም ከአቶ ለይኩን ውጭ የወለደችው ልጅ በሻሸመኔ ከተማ ውስጥ እንደሚኖርና ዛሬ ላይ እናቱ ስለናፈቀችው መጥቶ ሊጠይቃት እንደሚፈልግም እየጠየቀ ነው። ሆኖም እናት ግን ለዘመናት የደበቁትን ምስጢር እዚህ መጥተህ ትዳሬ ልትበታትንብኝ ነው፣ እዛው ተቀመጥ እያሉም ልጃቸውን እየነቀፉት ይገኛሉ። ይህንን ሙሉ በሙሉ ኑሐሚን በር ላይ ተለጥፋ ታዳምጥ ነበረ። ታዲያ ድንገት ከፍተው በሚወጡበት ሰዓትም ፊት ለፊት ተገጣጥመዋል። ይህንን እየተመለከቱት ወይዘሮ ዝናሽም የቤተሰቤን የማወራውን ሚስጥራዊ መረጃ እንዴት እዚህ ተለጥፈች ታዳምጫለሽ? እያሉም ክፉኛ በጥፊ ሊመቷትም እየቃጡ ነው። ለማንኛውም ኑሐሚን ከፍተኛ የሆነ ፍጥጫ ውስጥ ናት። ኑሐሚን ግን ሆምብላን እንዳላደረገችው ና ይልቁንስ፣ በር ከፍታ ልትገባ እንደነበረም እየተናገረች ነው። ነገር ግን ሙሉ በሙሉ የወይዘሮ ዝናሽን ሚስጥራዊ መረጃ ሰምታቸዋለች። ታዲያ በሚቀጥለው ክፍልስ የኑሐሚን ፈተና እያበቃ ይሆን? እርግዝናዋ ምናልባትም ከኤርሚ ጋራ አብሮ የሚያስተሳስራቸው ነገር ይኖራል ወይስ ደግሞ እዛ ቤት የመጨረሻ የሚወጣበት ቀን ይፈጠር ይሆን? ምክንያቱም አንድ ባንድ የኤርሚንና የኑሐሚን የፍቅር ግንኙነት እንዳላቸው ለአቶ ለይኩን እናገራለሁ። ይህ መረጃ ለአቶ ለይኩን ከደረሳቸው ደግሞ ከናሆሜ ጋራ የሚራራቁበት ነገር ሊፈጠር ይችላል። በተቃራኒው ከኤርሜ ጋር አንድ የሚሆንበት አጋጣሚ ሊፈጠር ይችላል። ለዛሬው ኑሐሚን ክፍል 28 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲሱ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።